ሰበር ዜና ማምሻውን በባህር ዳር ምሽግ እንደተቆፈረ ተሰማ። ባህር ዳር ዙሪያ የምሽግ ቆፈራው ተቀጣጥሏል። በጎንደር አዲስ ሰበር መረጃ ተሰምቷል። ለበርካታ ጊዜያት በኤርትራ ሲሰለጥን የቆየው የአማራ ፋኖና የአማራ ልዩ ኃይል ሰብሮ መግባቱ ተረጋግጧል። ሰላም ጤና ይስጥልኝ ኢትዮጵያውያን እንደምን ሰንብታችኋል? ሰበር ዜናዎችን ይዣለሁ። በመግቤ ላይ ያዳመጣችሁ ተሰበረ መረጃዎችም ከነዚህ መካከል የሚጠቀሱ ናቸው። እጅግ ከፍተኛ በሆነ ደረጃ እየተጋጋልና ከጊዜ ወደ ጊዜ ጨምረ የመጣው በአማራ ክልል የተጀመረው አመፅ እነሆ የአራት ኪሎን ቤተ መንግስት መቆጣጠር መዳረሻው እያደረገ ይገኛል። የአማራ ህዝብ ጥያቄ የማይፈቱ ከሆነ ጠቅላይ ሚኒስትሩ አስተዳደር ከባድ ችግር ውስጥ እየገቡ እንደሚገኙ አመላካች መረጃዎች መውጣታቸውን ቀጥለዋል። ብዛር ሲካሄድ ቆዩት የዋሉት በአጠቃላይ የነበሩት አመጾች እንዴት ነበሩ የሚለውን ነገር በወፍ በረር ሙሉውን የውሎውን ሂደት በተመለከተ አጭር ዘገባ አጠናቅሬ ያለሁ አቀብላችኋለሁ። ሌላው በጎጃም ወደ ደጀን አካባቢ አዳዲስ ሰበር መረጃዎች ተሰምተዋል። በደጀን ወረዳ ሞጣና ከሰሞኑ ከፍተኛ ተቃውሞ የሚደረግባቸው አካባቢዎች ላይ አፈሳና እስር እንዲሁም ግድያ እየተፈጸመ ይገኛልና ከእሱ ጋር በተያያዘ የህዝቡ መልስ ምን ይመስላል? የፋኖ አመራሮች እዛ አካባቢ የሚገኙት ውስጥ ምን እያደረጉ ነው በሚለው የደረሰኝ መረጃ አቀብላለሁ። በደቡብ ወሎ ዞን አስተዳደር ወረባቦ አካባቢ አንድ ተግባር እየተፈጸመ ይገኛል። ምንድ ነው? አስደምጣችኋለሁ። አጣዬ ዙሪያ ካለው ተኩሱ ጋር በተያዘ እንደተረጋገጠ ሰበር መረጃ እጅ ላይ ገብቷል። ኢትዮጵያውያን ተኩሱን ማን እንደከፈተው አረጋግጫለሁ። ማን ነው? ለምን አላማ? ሌላውን ማስደምጣችሁ እጅግ ወሳኝ ሰበር መረጃ ነው። አብራችሁኝ እስከ ቪዲዮ ፍጻሜ ድረስ የምትቆዩ ብቻ ነው መጋብዛችሁ። አብሬያችሁም ቆየው እኔ ቴዎድሮስ ነኝ። ቀጥታ ወደ ዝርዝር መረጃዎች ላቅና እስከ ቪዲዮ ፍጻሜ ግን አብራችሁ ይቆዩ። እጅግ በከፍተኛ ደረጃ ተጠናክሮ የቀጠለው አመፅ እነሆ አዳዲስ የሆኑ ደረጃዎችና ከፍታዎች ላይ ይረሳ ይገኛል። በመግለጫ ጋጋታው እየቀጠለ ይገኛል። በከፍተኛ መደናገጥና ድንጋጤ ውስጥ የሚገኘው የጠቅላይ ሚኒስትሩ አስተዳደር ዛሬ ሰባተኛ መግለጫው መስጠቱ ይታወሳል። የሚገርመው ግን ከዚህ በስተጀርባም የሚሰሩት ጉዳይ ነው። በሀሳብና አጀንዳ የበላይነት የተበለጠው ገዥው ፓርቲ ይህ ህገወጥ ውሳኔውን ህጋዊ ለማስመሰል ብዙ እየደከመ ይገኛል። አንደኛው ለአባላቱ አስተያየ ጽፎ አሰራጭ እስከማለት ደረሰ ነው በየመግለጫው እየሄዳችሁ ለጥፋቱ

ማታ ውጤት ብሎ እንደሚገመግሙትም ነው የተደመጠው። መግለጫው ተደራሽ እንዲሆን አስተያየት በተደራጀ መልኩ እየጻፉ የሃሳብ የበላይነት እንዲወስዱ መሆኑ ነው። እንግዲህ ይህ ተግባር እየተፈጸመ የሚገኘው ህዝብ በነቂስ ወጥቶ እየተቃወመ የሚገኘውን ጉዳይ በክፍለ ከተማ በዞን ተደራጅቶ አስተያየት በመስጠት የአጀንዳ የበላይነት መውሰድ እንደማይቻል ግን ግልጽ ነውላቸው። ጉዳዩ ግልጽ ነው። አለም አቀፍ ህግ ተጥሶ ህወሀት ትጥቅ እንዳይፈታ ተደርጓል። መከላከያ ሰራዊቱ ከትግራይና ከአማራ አካባቢዎች ወጥቷል። ህወሀት ከትግራይና ሱዳን እየተዘጋጀ ይገኛል በዚህ ወቅት ህዝብ ለማስመታት የተደረገው ውሳኔ ህዝብ አንቀበልም ብሏል ኦነግ ሸኒ ትጥቅ አልፈታም ከዛም በተጨማሪ የአማራዎች የተፈናቀሉ ይገኛሉ። እነዚህና ሌሎች ቅድመ ሁኔታዎች ቀርበዋል። ከዚህ ባሻገር ብልጽግና ልዩ ኃይል ላይ የመወሰን መብት የለውም የሚለው ሌላው ተቃውሞ ያስነሳ ጉዳይ ነው። የአማራ ምክር ቤት አልተቀበለውም፣ ህዝብ አልተቀበለውም። የሚያዋጣ ውሳኔውን መሻር እንደሆነም ተደጋግሞ የተገለጸ ይገኛል። የኦሮሚያ ካድሬን አደራጅቶ አስተያየት እንዲሰጥ፣ የሐሰት መረጃ እንዲያሰራጭ፣ በጎጥ እንዲከፋፍል፣ የሚጽፉትን እንዲዘልፍ ማድረግ ለውጥ ማምጣት አይቻልም። አደባባይ የወጣን ህዝብ አስተያየት ጽፎ ማሰራጨት ማሸነፍ እንደማይቻል የወደዱ ብልጽግና ሊረዳው ይገባል ተብሏል። ኢትዮጵያን ወደ ቀጣይ መረጃ ይላክና ቀጥሎ ወደ መለከት በዛሬው ዕለት በርካታ አካባቢዎች ለተቃውሞ ሲደረጉ ውሏል። ደሴን፣ ጅባራ፣ ሀይቅ ድጋሚ፣ ደብረብርሃን እንዲሁም በጎንደር ጨምሮ በርካታ አካባቢዎች ተስተውሏል። የያሉ ያማራን ህዝብ ጠባቂ ነው ያማራ ህዝብ ደህንነት ባልተረጋገጠበት ሁኔታ ይህ ውሳኔ መወሰኑ ተገቢ አይደለም የሚል መንግስታዊ ተቃውሞ ሲካሄድ ውሏል። ታዲያ ከዚሁ ጋር በተያያዘ እንግዲህ በርካታ የእንቅስቃሴ ሂደቶች አሉ። የኦህዴዱ መከላከያ ሰራዊት ደጀን ወረዳ አባይ በረሃ ላይ በመግባት ላይ እንደሚገኝ አረጋግጫለሁ። በእግራቸው እየገቡ ይገኛሉ። ኩራር ቀበሌ እንደደረሱም አረጋግጫለሁ። ከዋናው መንገድ በግራና ቀኝ ከሶስት ኪሎ ሜትር ላይ እየተጓዙ እንደሚገኝም ነው እየተሰማም እዚሁ ጋር በተያያዘ የደቡብ ወሎ ዞን አስተዳደር ወረባቦ ላይ ያሰፈረው ኦነግ መራሹ መከላከያ በወረባቦ አድርጎ ሀራን ነክቶ ወደ ወልዲያ ሊንቀሳቀስ እየተንቀሳቀሰ እንደሚገኝ አረጋግጫለሁ። ኢትዮጵያውያን የወልዲያ ህዝብ ከሰሞኑ በርካታ ተቃውሞዎችን አሰምተዋልና ይህንን ለማስቆምና ለማፈን ሲባል በተለያዩ አቅጣጫዎች እየተንቀሳቀሱ ይገኛሉ። በርካታ መንገዶች ተዘግተዋልና ና እንግዲህ በተለያዩ አቅጣጫዎች ነው እየዞሩ የሚገኙት። ህዝቡ በነቂስ ወጥቶ ይህንን ጉዳይ መመለስና በመጣበት እንደመጣበት አድርጎ መመለስ እንደሚጠበቅበት የተሰማ ይገኛል። ከባህር ዳር አንድ ሰበር መረጃ ደርሶኛል። ባህር ዳር መኮድ አካባቢው ሰፍሮ የቆየው የኦህዴዱ መከላከያ ሰራዊት በባህር ዳር ዙሪያ ወረዳ ወገልሳ ቀበሌ ዘጌ መገንጠያ ምሽግ እየቆፈረ እንደሚገኝ አካባቢ ነዋሪዎች ተናግረዋል። በአካባቢ የምትገኙ ወጣቶች በተጠንቀቅ ቁሙም ተብሎ ጥሪ ይቀርቧል። ኢትዮጵያም በዚህ አካባቢ ከፍተኛ ምሽግ ነው እየሰሩ የሚገኙት፣ ባህር ዳር አቅራቢያ ማለት ነው። የባህር ዳር ህዝብ በሚያመፅበት ጊዜ ምናልባት እዚህ ሆነን እንመክተዋለን የሚል ነው። ሁለተኛ ደግሞ በባህር ዳርና በጎንደር መካከል የሚገኝ ትልቅ የአማራ ካምፕ አለና የአማራ ልዩ ኃይል ካምፕ አለ ይህንንም ካምፕ ለመውረድና ምናልባት ውጊያ የሚከፍትብን ከሆነ ይህንን ውጊያ ለመቋቋም ሲል ነው ይህንን ተግባር እየፈጸሙ የሚገኙት። ነገሮች ወደ ያልታሰበ አቅጣጫ እየተጓዙ ይገኛሉ። እንግዲህ ዛሬ የነበረውን ሰልፍ በሰላም ተጀምሮ በሰላም እንዲጠናቀቅ ከጎናችን ሆናችሁ ስላገዛችሁን እናመሰግናል ያለ መጀመሪያ የአማራ ክልል ባህሪን አመራር ተገኝቷል። ወደ ኢትዮጵያውያን ይህን መልእክት የላከው የደብረ ማርቆስ ከንቲባ ነው። ደብረ ማርቆስ ዛሬ ለሶስተኛ ጊዜ ተቃውሞ ሰልፍ መደረጉ ይታወቃል። ታዲያም ከሌሎች የባዲና አመራሮች ለየት በማለት የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ትባረክ አወቀም እጅግ ደስ በሚል ሁኔታ የነበረውን ሰልፍ በሰላም ተጀምሮ በሰላም እንዲጠናቀቅ ጎናችን ሆናችሁ ስላገዛችሁን፣ ከተማችሁን ስለጠበቃችሁ፣ በቀጣይም ተደማምጠና ተጋባብተን ለመስራት የሚያመች ስለሆነ እጅግ በጣም እናመሰግናለን ብሏል። ምናልባትም ለሌሎች የከተማ አስተዳደሮች ምሳሌ የሚሆን ግለሰብ ሆኗል። የደብረ ማርቆሱ ከንቲባ አቶ ትባረክ ከዚህ በኋላም ለሚመጣው ችግርና ለአመፅም ይሁን ሌሎች ጥሪዎች ተደማምጠን ተግባብተን የከተማችን ዘላቂ ሰላም እናስጠብቃለን ሲሉም ተናግሯል። ይህ ምናልባት በዛሬ ሁለት ደብረ ብርሃን እንዲሁም ደሴ ከዛ ማለፍ ሲል ጎንደር አስቸኳይ ጊዜ አዋጅ በከተማቸው ላይ ውጅ የከተማ አስተዳድሮች ደብረ ማርቆስ ከተማ አስተዳደር ሊማሩ ይገባሉ ነው የተባለው። ደብረ ማርቆስ ከተማ አስተዳደር ምንመለት አስቸኳይ ጊዜ አዋጅ አላወጀም። ይባስም ብሎ ምስጋናውን ያቀረበው ላስደመጣችሁት እጅግ ምንም አይነት ጠፋ ጠፋ ድምጻችሁን ብቻ ሰምታችሁ ስለገባችሁ ጋኔ የላቀ ነው ያለበት ነው። አቴ በርካቶችን ቀልብሰዋል። ሌሎች የከተማ አስተዳደሮች ምንድ ነው ከህዝብ ጎን ሊቆም የሚገቡ ሲሉ ጥሪያቸውን አቅርበዋል። ወደ ጎንደሩ ጉዳይ ላቅ ነው ኢትዮጵያን ብዛር ሁለት እንግዲህ የአማራ ክልል ልዩ ኃይል ወደ ኤርትራ አቅንቶ የነበረም የአማራ ፋኖ እጅግ ከፍተኛ ቁጥር እንዳለው የሚነገርለት ነው። ይህ የፋኖና የልዩ ኃይል ቡድን ወደ ወልቃይት መግባቱ እየተሰማ ይገኛል። በገፍ ነው እየገባ የሚገኘው። ይህ እንቅስቃሴ ጠቅላይ ሚኒስትሩን ከፍተኛ ጭንቀትና መረበሽ ውስጥ ከቷል። በቀላሉ ወልቃይትና ራያን አስረክባለሁ ያለው የጠቅላይ ሚኒስትሩ አስተዳደር ከኤርትራ መንግስት ያልጠበቀው ምላሽ አግኝተዋል። እነዚህን ልዩ ኃይልና የፋኖ አመራሮችን አሰልጥኝን ካል ተብሎ ባልጠበቅ ሁኔታ ባሳለፍነው ሳምንት እንደሚታወ የኤርትራ ጀኔራሎች በመዲናችን አዲስ አበባ ከከንቲባዋ ጋር በመሆን ሽር ብትን እንዳሉና በርካታ ነገሮችን ለማሳየት ለመጋበዝ እንዲሁም ትሪትመንት ለማድረግ መሞከራቸው የሚታወስ ነው። ይህም ምናልባት የአማራ ልዩ ኃይልና የፋኖ ላይ የምንከፍትበት ችግር ጊዜ ከኛ ጎን ይቆማሉ፣ በሚል ተስፋ እንደነበረ ሰምቷል። ነገር ግን በኤርትራ በኩል ተሰልጥነው የቆዩት እነዚህ ኃይሎች ሙሉ ለሙሉ ወደ ጎንደር እየገቡ እንደሚገኙ ሰምቷል። ይህም ውጊያውንና ትግሉን በከፍተኛ ደረጃ የሚያጠናክር ታላቅ ድል ነው ነው እየተባለ የሚገኘው ይህ አካሄድ በርበካታ አካባቢዎች ላይ የርከበ የሚገኘውን ኃይል፣ የህዝቡን ጥንካሬ የሚያበረታ ትልቅ እንቅስቃሴ ሆኖ ተመዝግቧል። ጠቅላይ ሚኒስትሩና አስተዳደራቸውም እየሄዱበት ያለው መንገድ እንደማያዋጣቸው ምልክት ይሆናቸዋል ተብሎ ይታሰባል። አይካሉ ግን ህዝቡ የመጣውን እያስተናገደ ይገኛል። የሚገባው ቋንቋ ደብረ ብርሃንን ጨምሮ በዛሬው እለት በተለያዩ አካባቢዎች ላይ ግድያዎች ተፈጽመዋል። ደብረ ብርሃን ከሰዎች በላይ እንደተገደሉ የመረጃ ምንጮች ያረጋገጡት፣ በዛም በተጨማሪ በደጀንም በቢቻናም አካባቢን ተኩሱ የተከፈተ ይገኛል። በዚህ ተኩሶች ሰዎች እየሞቱ ይገኛሉ። ደጀል ላይ በተመሳሳይ ጣና አሳይ ቀር ከሰባሰው በላይ ነው የተገደለው። ይህንን በተመለከተ ቆቦ ላይ ምንድ በተመሳሳይ ጥቃት ለመፈጸም ሰዎችን ለመጨረሽ ሙከራ ተደርጓል። በዚህ አጋጣሚ ኢትዮጵያን ዋሽንግተን ፖስት አንድ መረጃ ይፋ አድርጓል። ዓለም አቀፉ ሚዲያ እንደዘገበው ከሆነ በአማራ ክልል ቆቦ ከተማ በአካባቢ ፋኖ እና እንዲሁም ሚሊሻዎች ከዛም በተጨማሪ በልዩ ኃይል እና በወደዱ መከላከያ ሰራዊት መካከል ትላንት የተደረገውን የተኩስ ደቡ ተዘግቦታል። ዘግቦ ላይ እንግዲህ ሁለት የካቶሊክ ተራዶ ድርጅት የሬዲ ሰራተኞችን ጨምሮ በትንሹ አራት ሰዎች እንደተገደሉ ዋሽንግተን ፖስት ከናይሮቢ ዘግቧል። ዋሽንግተን ፖስት በዘገባው ላይ እንግዲህ የካቶሊክ ተራዶ ድርጅት በግጭቱ አንድ ጸጥታ ሹፌሬ ተገድሎብኛል ሲንፍ ያደረገው ይህ የካቶሊክ ተራዶ ድርጅት እንግዲህ በዚህ አካባቢ ላይ የነበሩና በተኩስ ልውውጡ መካከል የተገኙ ናቸው። እነዚህ የጸጥታ ኃላፊ ና ሹፌሬ የተገደሉት እንደገለጸው ከሆነ ከፍተኛ የተኩስ ልውውጥ እንደነበረ ገልጿል። የምስራቅ አማራ ፋኖና የልዩ ኃይል በአንድነት በመሆን ውጊያውን ሲያካሄድ እንደነበሩ ከዛም ማለፍስን እንግዲህ የዛ የነበረው የልዩ ኃይል አካል ከተማዋን ለቆ በመውጣት ከፍተኛ ችግርና ሌሎች ቁጥጥር እንዳይከሰት ለማድረግ ጥረት ማድረጉ ነው እየተሰማ የሚገኘው። ዋሽንግተን ፖስት በወጣው መግለጫ እንዳሳውቀው ከሆነ በተመሳሳይ ቅዳሜ ዕለት በከተማ መከላከያ ሰራዊትና የፋኖ ሚሊሻ አባላት በአካሄድ ተኩስ ልውውጥ ሁለት የፋኖ ሚሊሻ አባላት መገደላቸውን ነዋሪዎች መናገራቸውን ዜና ምንጩ ገልጧል። የክልሉ መንግስትም ሆነ ፌዴራል መንግስቱ በቆቦ ከተማ ግጭት ሰዎች ሞተዋል ስለመባሉ ይህን ዜና እስካጠናቀቁበት ሰዓት ድረስ ምንም አይነት መረጃ እንዳላጋለጠ የሚታወቅ ነው። ትንቅንቁ ቀጥሏል። መከላከያ የሆሊዱ መከላከያ ቡድን እንግዲህ በጎጃም ደጀን የሚያደርገው እንቅስቃሴ በመውጣም በተለያዩ የአማራ ክልል በተለይ በጎጃም ዙሪያ የሚገኙ አካባቢዎችን ለመክበብ የሚያደርገው ጥንካሬ እየቀጠለ ይገኛል። የኦሮሞ ስርዓት ታዛዥ የሆነው የኦነግ ወታደር በአሁን ሰዓት የአባይ በረሃን አቋርጦ ወደ ጎጃም አማራ ምድር ለመውረር ከፍተኛ እንቅስቃሴ ላይ ነው። ቢቻና ደብረወርቅ፣ ግንደወይን መንገዱን እየዘጉ ይገኛሉ። በተመሳሳይ ዜና ከወረታ ያፈገፈገ ሰራዊት ሰልፍ ሰርቶ ወደ ባህር ዳር አቅጣጫ እየተንቀሳቀሰ ይገኛል። ቀደም ብዬ በገለጽኩላቸው አካባቢዎች ምሽግ እየተቆፈረ ይገኛል። ሐሙሲት ጉንባት፣ ድሮቢት ዘንዘደማ ና የባህር ዳር ከተማ ነዋሪ እጅግ በከፍተኛ ደረጃ አካባቢውን እያስተዋል ና ይሁን ያለውን ነገር እየተመለከተ እንደሚገኝ ሰምቷል። በሌላ በኩል በደኑ በአዴን ዛሬ የአማራ ሕዝብን ለማስበላት ኮማንድ ፖስት በሚል ያወጣው ዝርዝር ጉዳይ በተለያዩ የአማራ ክልል ከተሞች እንዲተላለፍ እያደረገ ይገኛል። የህልውና አደጋ ከፊት ለፊት የተጋልጦብኛል ብሎ የወጣውን ሕዝብ ጎርፍ ሳይሆን የህዝብ ማዕበል መሆኑን ያልተገነዘበው በድኑ በአዴን ዛሬም በአማራ ህዝብ የህልውና ጥያቄ ላይ ጣልቃ በመግባት የተጀመረውን እንቅስቃሴ ለማክሸፍ ዳርዳርታውን ጀምሮታል። መሆኑም ይህ ህዝባዊ ትግል በህይወት ለመኖርና ለመኖር የሚደረግ ከፍተኛ ትንቅንቅ ንቅስ እስከሆነ ድረስ ማንም ወደኋላ ሊያስቀረው እንደማይችል የአማራ ህዝብ የገለጸ ይገኛል። አሁንም የጀመረውን ትግል ተጠናክሮ እንደሚቀጥል ከተለያዩ አካባቢዎች የሚናገሩ የማህበረሰብ ክፍሎች ገልጸዋል። አያይዘውም በየክልሉ የምትገኙ የአማራ ክልል ሚሊሻ፣ ፖሊስ እንዲሁም ማንኛውም የጸጥታ አካላት ጎናችን በመቆም ይህንን አሰራ አሰፍሰፎ ሊበላን የተዘጋጀን ኃይል ልንዋጋ ሲገባ ወደ እኛ የምተኩሱን ነገር አቁሙ፣ አሊያ ግን ውርድ ከራሳችን ብሏል ህዝቡ።